ሰላም ጤና ይስጥልኝ ውድ የአይንዬ ሚዲያ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ ከኔ ጋር ሁሉ ሰላም ሁሉ መልካም። ዛሬ በሰላጣ ቪዲዮ ነው የመጣሁት። ይህንን ሰላጣ አብረን እንሰራለን። ሶስት ግብአቶችን በመጠቀም ነው የምንሰራው። በጣም ቀላል ነው፣ በጣም ጤናማ የሆነ ሰላጣ ነው። አብራችሁን ቆዩ እስከመጨረሻው ቪዲዮን ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ በማድረግ ጀምሩ። እንዲሁም ከወደዳችሁት ሼር በማድረግ አበረታቱኝ። አይዞሽ በርች እያላችሁ ከጎኔ ለሆናችሁ ሁሉ በጣም አመሰግናለሁ። ወደ አሰራሩ፣ ዛሬ የምንሰራው ሰላጣ የቀይስር ሰላጣ ነው። የሚያስፈልገን ሶስት ቀይስር አለኝ። በግዶኒስ ታቅቦ የተዘጋጀ የሰላጣ ነው ቀይስሩ። እዚ ጋር ሩማን አለኝ፣ ይሄንንም አዘጋጅቼዋለሁ እና አንድ ሎሚ ያስፈልገናል። እዚ ጋር ደግሞ ጁስ ሩማን ያስፈልገናል ከዛ ደግሞ ዘይት ዘይት ሆነ ያስፈልገናል ኦሊቭ ኦይል። እነዚህን በመጠቀም ሶስት ነገሮችን ብቻ በመጠቀም እንሰራለን ሰላጣ ማለት ነው። ቀላል ሰላጣ ነው። ለጤናም ተስማሚ ነው። ከሰራው በኋላ እመለሳለሁ። እሺ ቤተሰብ ተመልሻለሁ። እዚህ ጋር ካሮቱን በመፈቅፈቅ ያፈቀፈቅሁት ማለት ነው። ከዛ በመቀጠል ይህንን ጁስ ሩማን አደርገዋለሁ። ሩማን ማለት ከዛም ያው በግዶኒስንም በዚህ መልኩ ከትፊዋለሁ። እሺ በግዶኒስን ጨምሬያለሁ። እዚህ ጋር ሎሚ አሴር እና የሎሚ አሴር እየተጨመቀ ዘይዘይቶን ዘይቶንና ጫው ጥረጫው አድርጌበታለሁ። ይሄንን እጨምረዋለሁ ማለት ነው። ከዛ ትንሽዬ ጅብ ስርማን ጨምራለሁ። ከዛ አቀላቅለዋለሁ ማለት ነው። እሺ ተመልካቾቼ በዚህ መልኩ ወደ ሳህን አድርጌዋለሁ ማለት ነው። በጣም ጤነኛ የሆነ ለጤና ጠቃሚ የሆነ ሰላጣ ነው። በጣም ቀላል በጣም ቀላል ነው። ሞክሩት። ቪዲዮውን እስከ መጨረሻው አብራችሁኝ ስለተከታተላችሁ ከልብ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ። አመሰግናለሁ።